ሰላም፣ ጤና ይስጥልኝ። እንደምን አላችሁ የተከበራችሁና የተወደዳችሁ አድማጮቻችን፣ ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎች አዘጋጅተን እነሆ ሰዓታችን ጠብቀን መጣን። በቅድሚያም አበይት መረጃዎቹ እናስቀድም። ብርጋዴር ጄኔራል ተሰክራይ አሸብር የትግራይ ጦር ዋና አዛዥ ሆኑ። የቀድሞ ብርጋዴር ጄኔራል በተለይም በሰራዊቱ የሚታወቀው በጀግነቱ ባሊያም በጥሩ አዋጊነቱ ሳይሆን በኢትዮ ኤርትራ ጦርነት ወቅት የሳት አመራር በመስጠት ሀያኛ ሜካናይዝድ ክፍለ ጦርን ሙሉ በሙሉ በሚባል ደረጃ ያስደ ተመሰሰ በዚህም በወታደራዊ ፍርድ ቤት የሞት ፍርድ ሊፈረድበት ሲል በአንድ ድንገተኛ አጋጣሚ እንደ ዳነ ተዘግቧል። ዝርዝር መረጃውን ወደ በኋላ የምታዳምጡት ይሆናል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ እንቅስቃሴ ለመገደብ ኬላ ተጥሎብኝ ነበር አሉ። ፕሬዚዳንቱ እንዳሉት በዶክተር ደብረጽዮን የሚመራው የህወሓት አንጃ እኔ ወደ አዲስ አበባ ለመጓዝ ወደ ኤርፖርት ስጓዝ ኬላ ጥሎ ለመያዝ ሞክሮ ነበር ብለዋል። ሌላኛው በዝርዝር የምናስደምጣችሁ መረጃ ነው። በጋዛ ሰርጥ እስራኤል በፈጸመችው የአየር ላይ ጥቃት ቢያንስ 330 ፍልስጤማውያን መገደላቸውን ተሰምቷል። እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 330 ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስተር ማስታወቁ የተዘገበው አድማጮቻችን፣ እናንተ ከእኛ ጋር ስቆዩ እነዚህና ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎች የምታዳምጡ ይሆናል። ለቻናላችን አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኩኒታ ጻፉልን፣ ላይክ ሸር እንዳይረሳ። ቀጥታ ወደ ዝርዝር መረጃዎቹ አለፉኝ። እስካሁን ማህተሙ በእጄ ነው። የጊዜ አስተዳደሩ ፕሬዚዳንት እኔው ነኝ ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜው አስተዳደሩ ፕሬዚዳንት ላይ የተደረገ ለውጥ እንደሌለ ገልጸዋል። ይህን የገለጹት ከአዲስ አበባ ሆነው ርእዮት ከተሰኘው የማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለምልልስ ነው። ማህተም አላስረከብኩም ያሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግሽግ ካለ በይፋ እስካውቀው ድረስ የጊዜ አስተዳደሩ ፕሬዚዳንት እንደሆንኩ ነው የማውቀው ብለዋል። ጉዳዩ ይህን ያህል ሊያጭቃጭቅ የሚገባ አልነበረም፣ ግን እስካሁን ማህተሙ ላይ ያለው ሲሉም ተናግረዋል። ከሰሞኑ በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳ አንስቶን ሌተናል ጀነራል ታደሰ ወረዳን ፕሬዚዳንት ለማድረግ ስምምነት ደርሷል የሚል መረጃ ሲሰራጭ ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ የማውቀው ምንም የተደረሰበት ስምምነት የለም ብለዋል። ጊዜ አስተዳደሩ ሁለት ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበት ዓላማ ፈጽሞ በምርጫ ለሚመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዚዳንቱ፣ በተቋቋመበት ደንብ መሰረት ሌላ ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ስለ ማራዘምም ጭምር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎች ስለነበራቸው ተገኝተው አጭሩ ውይይት ማድረጋቸውም ጠቁመዋል። ከጠቅላይ ሚኒስትሩ ጋር ውይይት ያደረኩት ብቻዬን ነው። ባደረግነው ውይይት የሁለት አመት ከስድስት ወር እስከ ምርጫ ሊሆን የሚችላል አላውቅም። የፌዴራል መንግስት አዋጅ ላይ የሚመሰረተ የሚሆነው መራዘም እንደሚኖርበት፣ ጊዜያዊ አስተዳደሩ ቀጣይነት እንዲኖረው ፍቃደኝነት እንዳለ የሁለት አመት ጉዞውን በዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልጋል ይፈልግ እንደሆነ ለውጥ የሚደረግበት በአንድ ወይም በሌላ መንገድ የትግራይ ጊዜ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚቻልበት ተጨማሪ እድሜ በሚገኝበት ጉዳይ ላይ እኔ ባለሁበት እንደሚመክር ነው የማውቀው ሲሉም ተደምጠዋል። ከዚህ በኋላ ጠቅላይ ሚኒስተሩ የቲፒኤልኤፍ ጉባኤ አድርጊያለሁ የሚለው ወኪል ወገን እንዳገኙ አውቃደው ባገኙበት ወቅትም ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ ብለዋል። ከዚህ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁት ነገር የለም። ይህ ሂደት በድብቅ የሚደረግ ስላልሆነ እንደሚወራው እገሌ እገሌ የሚባል ነገር ካለ ያው በይፋ እስከ ሰማው እጠብቃለሁ ሲሉም ገልጸዋል። እንዲህ ያለው ነገር ርዕስ ሊሆን የማይገባው ነበር። እገሌ ሆኗል እገሌ ተሾሟል ከተባለ ይሾማል ማለት ነው። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜ አስተዳደሩ ፕሬዚዳንት እኔው ነኝ ሲሉ አቶ ጌታቸው ረዳ ተናግረዋል። በሌላ በኩል ደግሞ ብርጋዴር ጀነራል ተክለይ አሸብር የትግራይ ጦር ዋና አዛዥ ሆኖ ተሾሙ። በትክክለኛ የመታወቂያ ስሙ ተክለ አሸብር ሲሆን በተለምዶ ወዲ አሸብር እየተባለ የሚጠራል። የቀድሞ ብርጋዴር ጀነራል በተለይ በሰራዊቱ የሚታወቀው በጀግነቱ አሊያም በጦር አዋጊነቱ ሳይሆን በኢትዮ ኤርትራ ጦርነት ወቅት የተሳተ አመራር በመስጠት ሀያኛ ሜካናይዝድ ክፍለ ጦርን ሙሉ በሙሉ በሚባል ደረጃ ያስደመሰሰ በዚህም በወታደራዊ ፍርድ ቤት የሞት ፍርድ ሊፈረድ በት ሲል ህይወቱ በአንድ ድንገተኛ አጋጣሚ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ቀጭን ትዛዝ የተረፈ ሰው ነበር ሰው ባስጨረሳቸው አባላት ሐዘን ቂም በቋጠሩና ከልቂቱ በተረፉ አባላት የመግደል ሙከራ ተደርጎበት የነበረ ሲሆን ከዚያን ጊዜ ጀምሮ በስጋት ሲኖረ ከቢሮ ወደ መኪናው ተአምር ቢፈጠር ከላጃብ የማይንቀሳቀስ ድንገት በኮሪደር ላይ ሲገኝ በጥርጣሬ ወደ ኋላ የሚመለስ አካባቢውን የማያምን ድንጉጥ ነበረ ብለዋል የሚያውቁት። ግለሰቡ አዲስ አበባ ከተማ ግለሰቡ አዲስ አበባ ከተማ ጃን ሜዳ በሚገኘው በውጊያ ምህንድስና ዋና መምሪያ ጀኔራል በወቅቱ ሌተር ጀኔራል ባጫ ደበሌ ምክትል በመሆን ተመድቦ በጡረታ እስከተሰናበትበት ጊዜ ድረስ በትንሹ ለሶስት ዓመታት ያህል አንድ ላይ የሰራ መሆኑን በደንብ ጠንቅቆ ይታወቃል፣ ተብሏል። ይህ ሰው በለውጡ አኩርፎ መቀሌ ከመሸገ በኋላ በሰሜን እዝ ላይ በተደረገ ጭፍጨፋ ዋና ተሳታፊና አስተባባሪ የነበረ ሲሆን፣ ዛሬ ደግሞ የትግራይ ጦር ዋና አዛዥ ሆኖ ተሾሟል። የትግራይ ጊዜው አስተዳደር ፕሬዝዳንት ጌታቸው ረዳ እንቅስቃሴ ለመገደብ ኬላ ተጥሎብኝ ነበር አሉ። ፕሬዝዳንቱ እንዳሉት በዶክተር ደብረ ጽዮን የሚመራው የህወሓት አንጃ እኔ ወደ አዲስ አበባ ለመሄድ ወደ ኤርፖርት ስጓዝ ኬላ ጥሎ ለመጓዝ ሞክሮ ነበር ብለዋል። ታጣቂዎች በፓትሮል በመሆን ኤርፖርት ድረስ መጥተው እኔን ለመቆጣጠር ሞክረው ነበር፣ ነገር ግን ቀድሜው ወደ ኤርፕሌን ውስጥ በመጋቴ ሊያገኙኝ አልቻሉም ብለዋል። አቶ ጌታቸው ረዳ በትናንትናው ዕለት ከሪዮስ ሚዲያ ጋር ዝለግ ያለ ቆይታ አድርገዋል። በአቶ ዮሐንስ ቦያሌው የክስ መዝገብ ላይ የአቃቢ ሕግ ምስክሮች ምስክርነት መሰማት ተጀበረ። የሽብር ወንጀል ክስ የቀረበባቸው የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያሉን ጨምሮ የ51 ተከሳሾች የአቃቢ ሕግ ምስክሮች ምስክርነት መስማት መጀመሩን ተገልጿል። በዚህ መዝገብ በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮች ትላንትና ሰኞ መጋቢት 8 ቀን 2017 ዓ ም በፌዴራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርናቸው መስጠታቸው ታውቋል። ቅዝቃዜ ግን 21 ምስክሮች ለማዳመጥ ከባለፈው አርብ መጋቢት 5 ቀን እስከ መጋቢት 12 ቀን 2017 ዓ ም ቀጥሮ ሰጥቶ የነበረ ቢሆንም አርብ ዕለት መጋቢት 5 ቀን ሁሉም ተከሳሾች ፍርድ ቤት መቅረብ ባለመቻላቸው ምክንያት ሂደቱ ከትላንት መጋቢት 8 ቀን 2017 ዓ ም ጀምሮ እንዲቀጥል መወሰኑና ትላንት መጀመሩን ተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኝ አስታውቀዋል። ትላንት በነበረው ምስክሮችን የማሰማት ሂደት አቃቢ ህግ የአራት ምስክሮች ቃል ለማሰማት ከችሎቱ እንደተፈቀደለት አቶ ሰለሞን አመላክተዋል። ጠዋት ላይ በነበረው ምስክርነት የማሰማት ጥቃት ሂደት አቃቤ ህግ ከባህር ዳር የመጣ የፌዴራል ፖሊስ አባልን ምስክርነት ማሰማቱን ጠቁሟል። መስካሪው የፌዴራል ፖሊስ አባላት ላይ ስለደረሰው ጉዳት የምስክርነት ቃል ነው የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄዎች ቀርበውለት ምላሽ መስጠቱንም አቶ ሰለሞን ገልጸዋል። የእምነት ቃላቸውን ከዚህ በፊት በችሎት የሰጡት 16ቱም ተከሳሾች ከአቃቢ ህግ የተመሰረተብን ክስ የሀሰት ነው፣ ወንጀሉንም አልፈጸምም ሲሉ መከራከራቸውን ከጀርመን ድምፅ የተገኘው መረጃ ያመላከታል። የአሽከርካሪዎች ብቃት ምዘና ሊጀመር ነው። የመንገድ ትራፊክ አደጋን ለመከላከል የትራንስፖርትና ሎጂስቲክስ ሚኒስቴር በህዝብና በጭነት አገልግሎት የተሰማሩ አሽከርካሪዎች የብቃት ለመለካት ዝግጅት እያደረገ መሆኑ አስታውቋል። ሚኒስትሩ ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን የሚያስችል ሰነድ እያዘጋጀ መሆኑ ተጠቁሟል። ምዘናው በየደረጃው የሚሰጥ ሲሆን፣ በመጀመሪያ ዙር የአገር አቋራጭ አውቶቡሶችና የድንበር ተሻጋሪ የጭነት ተሽከርካሪዎች በብቃት ለመለካት ዝግጅት ስም ተጠናቋል፣ ተብለዋል። ወደ ውጭ መረጃዎቻችን ስናልፍ ደግሞ አድማጮቻችን በ በጋዛ ሰርጥ እስራኤል በፈጸመችው የአየር ላይ ጥቃት ቢያንስ 330 ፍልስጤማውያን መገደላቸው ተሰማ። እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 330 ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። የእስራኤል ጦር የተኩስ አቁም ስምምነቱን ለማራዘም የተደረገው ውይይት ከስምምነት ላይ መድረስ ባለመቻሉ ሰፋ ያለ ጥቃቶችን እያካሄደ መሆኑን ገልጿል። የተኩስ አቁም ስምምነቱ ስራ ላይ ከዋለ ከጥር 19 በኋላ ትልቁ የአየር ድብደባ መሆኑን ከስፍራው የሚወጡ መረጃዎችን አመላክተዋል። በጋዛ ከተማ የአይን እማኝ እንዳሉት በጋዛ እንደገና የሲኦል እሳት ተነሱ ል ሲሉም ተደምጠዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እስራኤል ከዚህ በኋላ ወታደራዊ ኃይሏን በመጨመር በሐማስ ላይ እርምጃ ተወስዳለች ያሉ ሲሆን ሐማስ ታጋቾቻችንን ለመልቀቅ ተደጋጋሚ እንቢተኝነት በማሳየቱ የተኩስ አቁም ስምምነቱ ለማራዘብ የቀረበው ሀሳብ ውድቅ አድርጓል ብለዋል። የተከበራችሁ አድማጮቻችን ለሰዓቱ የያዝናቸው ወቅታዊ መረጃዎች እነዚህ ነበሩ። ለቻናችን አዲስ ሆናችሁ ሊሆን ምልክቱን በመጫን ሰብስክራይብ ማድረጋችሁ እንዳረሱ መልካም ጊዜ ተመኘን።